እንግዲህ ሱሙያ ንግስቴ እየተለመነች ነው ሀዩ ልቀቃትም ካልከኝ ካልሽኝ ያለቃታለሁ ብለዋል ሰኢድ ማለት ነው። እንግዲህ አሁን ተስፋ ሊቆርጥ ሆነዋል። እንግዲህ አሰላም አሊኩም ረሀመቱላ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ሲተፈጊ በልል ሰላም ሰላም። ክርስቲያንቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ኮሜንት አስተያየት በማስቀመጥ ቤተሰብ ሁኑ። ቤተሰብ የሆናችሁ እንደተለመደው ሼር ላይክ በማድረግ አበረታቱን። ማለት ነው እንግዲህ ዛሬ እመጣሁላችሁ ማለት ነው። ጀግናዋ ንግስትዬ ሱሙያ የተለመነች ነው ላችኋለሁ፣ በውድ ባለቤቷ በሰኢድ የልጆቹ አባት ማለት ነው። እንግዲህ ዛሬ ልመና ውስጥ ገብቷል ያለቀሰ ነው ማለት ነው፣ ያለቃቀሰ ነው የዛሬስ የተለየ ነው ላችኋለሁ፣ እየተለየ ነው። በእብዱ በሀዩ ተደብቆ ቢሮ ውስጥ ሆኖ ነው የሚያለቅሰው። እንግዲህ በጣም በጣም እንግዲህ ንግስቴ ሱሙያ፣ ንግስቴ፣ የልጆቼ እናት በጣም አከብርሽ አለው በጣም እወድሽ አለው። በጣም ነው ወድሽ ያልሽኝ፣ ሁሉም እሽልሽ አለው። ሀዩም ልቀቃት ካልሽኝ ያለቃታለሁ። እኔና አንቺ ንኑር ካልሽ እንኖራለን። ልጆቼንም ታሳይኛለሽ ብሎ እንግዲህ ተስፋ ያደረገ ነው ሰኢድ። እኔ ወንድ ልጅ ሲያለቅ ዛሬ አየሁኝ ማለት ነው። ሰኢድ ያለቀሰ ነው ሲያይ ሲያይ እንግዲህ፣ የባክሽ ልጆቹ ማሳየዋለው ያልሽኝ ተስፋ የሰጠሽኝ መልሰች፣ ደግሞ እቺ ሀዩ ከሀዩ ጋር ማን ይኖራል እቺ እብድ ያልሽ ደግሞ መልሰች ደግሞ ተስፋ ታስቆርጭኛለሽ እና ይህንን እንግዲህ ታዩ ከሆነ ይድረሳት ብሎ መልእክት አስተላልፈዋል ማለት ነው። ሀዩም ልቀቃት ካልሽኝ ልቃት እና እኔ እና አንቺን እኖራለን፣ ስሙ ብቻ እኖራለን እና አርግልኝ አርግልኝ ስሪልኝ ያልሽኝ ነገር ሁሉም እሰራልሻለሁ፣ አርግልኝ ያልሽኝ ነገር ሁሉም አረግልሻለሁ። የባክሽ ስሙያ ያ እሺ በይኝ። እኔ ከእንግዲህ ከአንቺን አጥቼ መኖር አንችልም፣ ልጆቼን በጣም ነፍቆኛል ብሎ እያለቀሰ ነው ማለት ነው፣ ሰኢድ ማለት ነው። እንግዲህ ብቻዬን ብቻውን ሆኖ ነው ያው። ሀዩ ካለች ይህንን መናገር አሰጠውም። አፋፉ ነው የምትይዘው ንግስቴ ማለት ነው። ንግስቴ ስሚያዬ ጎበዝ፣ ወላሂ እራስሽን አስከበርሽ ማለት ነው። ቆንጠን ብለሽ ሰከን ብለሽ እራስሽን አስከበርሽ ማለት ነው። አሁን ልመና ውስጥ እና ማለቃቀስ ገባበት ማለት ነው። ምንም ቢሆን እኔ እውነቴ ነው የምላቸው የመጀመሪያ ሚስታችሁ ከመጀመሪያ ሚስታችሁ ገደል ግቡ፣ ከመስተ ከመጀመሪያ ሚስታችሁ ማለት ነው እሺ አሁን ስታመጡ ይቺ እነዚህ አሁን ያመጣችው ምንም አይጠቅማችሁም። የጥቅም ነው የሚፈልጓችሁ እነሱም የጥቅም ነው እናንተም ጥቅም ነው የምትፈልጉት እንጂ ምንም ትዳር ትሆነኛለች ብላችሁም አታስቀምጡም። እነሱም ደግሞ ትዳር ይሆነኛል ብሎ አይቀምጥልላችሁም። እና መጀመሪያ መጀመሪያ የያዛችሁት ፍቅረኛችሁን ወንድም ከሆንክ ሴትም ከሆንሽ ጠበቅ አርገሽ። ስለዚህ ወንድም ከሆንክ ከጠበቅ አርገሽ ያዝ ምሽ ለቀቅ ለቀቅ እያረጋችሁ በኋላ ማለቃቀስ ምንም አይሰራም ማለት ነው። እኔ ስሙያ አሙ በጣም ነው የእውነት፣ ጀግና የእኛ ጀግና ልጆች ይዤ ያለው ብለሽ ሳትሰፋ ሰፊ ምንሳቲ አኳራሽን እውነት አኳራሽን። ሴት እንዳንቺ ሴት ይፈጠር ማለት እንዳንቺ ሴት ይኖር ማለት ነው። ምሽ ዝም ብሎ ወላሂ እንዳንቺ ሴት ማለት ነው። በጣም ጀግና ነች። ጀግና እንደዚህ ጀግና ማለት ነው። እንደዚህ ጀግና እንዳየሹ ማለት ነው። እና ማሻ አላህ ወላሂ በጣም ደስ ብሎኛል። እንግዲህ የተለመነች ነው፣ ጀግናዬ ማለት ነው። ንግስትዬ፣ ንግስትዬ ዛሬማ እውነት እያለቀሰ ነው። አይኑ እያወረደ ነው እንባውን ማለት ነው። ኮምፒውተሩም ጥሎ ትቶት እንግዲህ ያለቀቀሰ ነው። ዘይት አሁን አሳዘንከኝ። መጨረሻ ልመና ሆነ አይደል? ምን ነው ተሃዩ ጋር ተጣላችሁ እንዴ ዛሬ? ዛሬ የሆነ ነገር አስቀይማ ይሆናል እንግዲህ እሷን የምታስታውስበት ማለት ነው። የሆነ ነገር አስቀይማ ይሆናል እና እውነትም ከሆነ እኔ አስታርቃለው እንጂ አልለያችሁም ማለት ነው። እኔ አስታርቃችኋለው እንጂ አትምጭ ምናምን አልላትም። ስሙ ያየ ንግስት፣ የባክሽ አንቺ፣ የምንከተልሽ እኛ የምናከብርሽ፣ እንግዲህ አንቺም እኛ የምታከብርን

አንቺ እንደዚሁ እንደዚሁ ጀግና ነሽ ማለት ነው። እውነት በጣም ጀግና ሴት ማለት ነው ወላሂ፣ እናመሰግናለን። እንደዚህ ራሱ ማኩራትሽ ሙኩርት ማለትሽ ማለት ነው እና ሰኢድ እውነት ዛሬ ሳ በቃ የመጨረሻ ተስፋ ሰጥቶሻል ማለት ነው። እሺ በይ፣ ሰው ተጣልቶ ማይታረቅ ነገር የለም። ታርቆ ደግሞ ማይጠላ ነገር የለም። የልጆችሽ አባት ነው። የመጀመሪያ ባለቤትሽ ነው። የመጀመሪያ ሚስቱ ነሽ ንግስቱ ነሽ፣ ሁሉም ነገር ነሽ። እና እሺ በዩ እስቲ አዩ ምን እንደምትሆን እዛ ቀን አዩ ወደቀች አይደል? የእውነት የመጣች መስሏት ፌንት ለቃ ነበር፣ አይተሽን ማለት ነው። ፌንት ለቃ ነበር። አሁን ደግሞ እውነት ፌንት ለቃለች ወይስ ምን እንደምትሆን እናያታለን ማለት ነው። የእሷን ድራማ ደግሞ እናያለን፣ ምሰራው ድራማ ማለት ነው። መቼም እሷ ድራማ ታዘግ፣ መቼም ከየትም የትም ታመጣለች። እሷ ላይ ድራማ ጠፋ የሚባል ነገር የለም ማለት ነው። እና ንግስትዬ፣ የኔ ቆንጆ፣ የኛ መልካም እውነት ራስሽን በጣም ስላስከበርሽ የሴት መብት ስላስከበርሽ በጣም ደስ ብሎናል። በጣም ደሞ አሁንም ደግሞ እንደዚሁ ማለት ነው። አሁን ደግሞ በቃ እሺ በይ ማለት ነው። ይኸው ተመለሰኮ መቼ መግርሽ ላይ ይንከባለላል። ትጋባላችሁ በስነ ስርዓት እንደ በፊት እንደዚህ ትጋባላችሁ ማለት ነው። ያው እንግዲህ አሁን ዝም ብለሽ እንዳትገቢ ሁለተኛ፣ ሰርግ ሁለተኛ ልክ አስሮልሽ ማለት ነው። እንደዚህ እንድትገቢ እንግዲህ እናያለን ማለት ነው። እውነት አንቺ በጣም ንግስቴ፣ የኔ ንግስቴ ነሽ። አሳይተሽኝ ሴትነትሽ አሳይተሽኛል ብለዋል። በጣም ጀግና ነሽ ብለዋል። እንግዲህ ተናግሮልሻል ማለት ነው። እንግዲህ ስሙያዬ አንቺም ነይ እስቲ፣ ስቲካዩ ምን እንደሚውጣት እናያት ማለት ነው። እና ቤተሰቦች እስቲ እናንተም ወላሂ፣ በጣም ዛሬ አሳዘነኝ። እውነት ሰኢድ አሳዘነኝ ዛሬ ወይ አይሄን መስኝ ምንም ነገር ይናስፋሪ እውነት አሳዘነኝ በጣም ማለት ነው። እና አይዞ እንግዲህ ዱአ አድርግ ጸሊ ዱአ አድርግ አንተም ሁሉም ነገር በዱአና በጸሎት ነው የሚሆነው ብለሃል። እውነት ነው። ሁሉም ነገር የሚሳካ በጸሎትና በዱአ ነው፣ ዝም ብሎ እንደ ሀዩ ሳይሆን ማለት ነው። እና አብሽር እንግዲህ ትመጣለች ብለን ተስፋ እናደርጋለን ማለት ነው። እሷንም እኮ በጣም ነው የምትወደው ልጅ ልታሳይ ትፈልጋለች፣ ግን ያዩ ነገር ታይና መልሳ ትተዋለች ማለት ነው። ሁሉም እየጠፈጠፈች ስለሆነ ሀዩ ሁሉም እየመታች ስለሆነ ፈርታት ነው ልጆች አንድ ነገር ካረገችብኝ ብላ ፈርታ ነው። እንግዲህ ቤተሰቦቼ፣ የሱማያ እንግዲህ አስተላልፉላት እኔ በላችሁ ማለት ነው ባለችበት እንግዲህ ትሰማዋለች ብለን ተስፋ እናረጋለን። እና በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ምሽት ይሆንላችሁ። ከወደዳችሁት ቪዲዮን ሼር ላይክ በማድረግ ያሳይ በስተታችሁ ኮሜንት ላይ እንደው የንግስት በማስቀመጥ ቤተሰብ ሆኑ መልካም ምሽት ይሁንላችሁ።